ቶማስ ፍራንክ የቶተናም አዲሱ አሰልጣኝ ሆነው ተሾመዋል። ትናንትና በስድስት አመታት ውስጥ ለአምስተኛ ጊዜ ቋሚ አሰልጣኝ ሾመዋል። ቶተናም አንጅ ፖስት ጉግሎን ከሁለት አመታት በኋላ አሰናብተዋል። እኛ አሰልጣኝ አስራ ስምንት አስራ ሰባት አመት ምንም አይነት ዋንጫ ያላገኘው ነው። የፍጻሜ ተፋላሚ ቢሆንም ማሸነፍ ያልቻለውን ቡድን ከአስራ ሰባት አመት በኋላ ሻምፒዮን አድርገዋል፣ የአውሮፓ ሁለተኛውን ትልቁን ውድድር ግን ደግሞ። አምና ቶትናም በሊጉ በጣም ደካማ የውድድር አመት ነው ያሳለፈው። ከወራጅ ቀጠና አንድ ደረጃ ብቻ ከፍ ብሎ ነው የተረፈው በፕሪሚየር ሊጉ። ያ ሶስቱ ክለቦች በጣም ደካማ ስለነበሩ ነው ፉክክር ቢኖር ቶተናም በጣም የሚያስጋው ቡድን ነበረና ሁለት አይነት መልክ ያለው ውድድርን ያሳለፈው በአውሮፓ ሻምፒዮን ሆኗል፣ ግን በሀገር ውስጥ ውድድር ደግሞ ደካማ ነበረ። ስለዚህ አንጅ ፖስተኮግሉን አሰናብቷል። ተጫዋቾች ደስተኛ ያልሆኑ ተጫዋቾች አሉ። ቫንደቪን በጣም አስገራሚ ውሳኔ መሆኑን ተናግሯል። አምበሉ ሰኒዮንግሚንም የቀድሞ አሰልጣኙን ሌጀንድ በሚል አድንቋል። ተጫዋቾች ጋር ጥሩ ስሜት አይደለም ያለው፣ ግን ክለቡ በቀጣይኛ አሰልጣኝ በሰሜን ለንደን መቆየት የለባቸውም በሚል አሰናብቷል። ምትካቸው የሆኑት ደግሞ ቶማስ ፍራንክ ናቸው። በጣም አሪፍ አሰልጣኝ ነው የሾመው። የ51 አመቱ ዴንማርካዊ ለመጀመሪያ ጊዜ በሻምፒየንስ ሊጉ ያሰለጥናሉ ማለት ነው። በብሬንትፎርድ ለሰባት አመታት ቆይተዋል። በሶስተኛው አመት ከሻምፒየንሺፕ ወደ ፕሪሚየር ሊግ አሳድገውታል። ያለፉት አራት አመታት ደግሞ የአሰልጣኙን አቅም በደንብ ያሳዩ ናቸው። ምክንያቱም ብሬንትፎርድ ብዙ ገንዘብ የሚመደብ ክለብ አይደለም፣ በጣም ጥቂት ገንዘብ ነው ያለው። ያንን ገንዘብ በሚገባ ሁኔታ ማዋል ይኖርባቸው ነበር እና ተጫዋቾቻቸውን ያሏቸውን ተጫዋቾች ተጠቅመው በፕሪሚየር ሊጉ መቆየት፣ ጠንካራ ተፎካካሪ መሆን ነበረባቸው። ያንን ነው ያደረጉት። በአራት ዓመታት ውስጥ ተፎካካሪ ሆነዋል። ባላቸው፣ በደረጃቸው ልክ ተፎካካሪ መሆን ችለዋል። ቶትናም እስከ 2028 አስፈርሟቸዋል። ቅድም እንዳልኩት በስድስት ዓመታት ውስጥ አምስተኛ አሰልጣኝ ሆነዋል። ፖቼቲኖን ካሰናበተ በኋላ ቶተናም ቋሚ የሆኑ አሰልጣኝ በማዕከል ያሰለጠኑ ሌሎች አሰልጣኞችም ጊዜያዊ አሰልጣኞች እንዳሉ ይታወቃል። ቶተናም ተጫዋቾችን እና ስብስብን በማሳደግ የተመሰከረላቸው አሰልጣኝ ማግኘቱን አሳውቋል። ቶማስ ፍራንክ ከረዳቶቻቸው ጋር ነው ወደ ቶተናም የሚያመሩት። አምና 17ኛ ደረጃን ይዞነው ያጠናቀቀው 22 የሊግ ጨዋታዎችን ተሸንፏል። በጣም ከባድ ደካማ ክብረ ወሰን ነው። 38 ነጥቦችን ብቻ ነው ያሸነፈው። የመጨረሻዎቹ ጨዋታዎችን እንረዳለን። በፕሪሚየር ሊጉ በተለይ ቶተናም መቆየቱን ካረጋገጠ በኋላ የዩሮፓ ሊግ ፍጻሜ ስለነበረና የውድድር አመቱን አጠቃላይ ማዳን የሚችለው የዩሮፓ ሊግን በማሸነፍ ወደ ቻምፒየንስ ሊግ በመግባት ስለነበረ ትኩረት አልሰጣቸውም። የመጨረሻ ጨዋታዎችን ተሸንፏል። እነዚህንም ከግምት ማስገባት አለብን። አጠቃላይ ግን የውድድር አመቱን መልክ በፕሪሚየር ሊጉ የነበረውን የሚቀይር አይደለም። ሀያ ሁለት ጨዋታዎችን ተሸንፏል። ሰላሳ ስምንት ነጥቦችን ብቻ ነው የያዘው። ደካማ የውድድር አመት ነው በታሪኩ በፕሪሚየር ሊጉ ያሳለፈው። የዩሮፓ ሊጉ ዋንጫ ግን ሁሉን ነገር ቀይሮለታል። አንደኛ ወደ ቻምፒየንስ ሊግ መጥቷል። ከፍተኛ ገንዘብ ነው የሚያመጣው። በትልቅ ውድድር ነው የሚሳተፈው። ተጫዋቾችንም ለማስፈረም ያቀልለታል። በቻምፒየንስ ሊግ መሳተፍ ስለሚፈልጉ ተጫዋቾች የአውሮፓ አሸናፊዎች አሸናፊ ዋንጫ ተፋላሚም ሆኗል። እኛ አሰልጣኝ በዋንጫ የሚጀምሩበት እድል አላቸው። በእርግጥ የሚጫወቱት አስደናቂ ከሆነው ከፓሪስ ሳን ጀርማ ጋር ነው። የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ጠንካራ ሲባል የነበረውን ኢንተር ሚላንን ባዶ አድርጎ ያሸነፈ ቡድን ነው። አምስት ለባዶ ያሸነፈ ቡድን ነው እና ይህንን ቡድን ነው የሚገጥሙት። ጠንካራ ተፋላሚ ነው ግን ደግሞ እድል አለው። አዲስ ቡድን ነው የሚያሰለጥኑ ተጫዋቾችም በአዲስ አሰልጣኝ ስር ብዙ ጊዜ የመነሳሳት ቋሚ የሆነ እድል ይኖራቸዋል፣ እና ያንን ለመጠቀም በብዙ ተነሳሽነት ይጫወታሉ፣ ተፎካካሪ ይሆናሉ፣ እድል አላቸው። ስለዚህ በትልቅ ዋንጫም ሊጀምሩ የሚችሉበት እድል ይኖራል። ብሬንትፎርዶች አንረሳህም ብለዋቸዋል። በእርግጥ የሚረሱ አሰልጣኝ አይደሉም። በብሬንትፎርድ ያሳዩት ከሻምፒዮንሺፕ አምጥተው ቡድኑን ተጫዋች እየለቀቀባቸው እንኳን ጥሩ ቡድን ሰርተው አሳይተዋል። አስር ሚሊዮን ፓውንድ ቶተናም ለብሬንትፎርድ መክፈሉ የአሰልጣኙን አቅም የሚያሳይ ነው አደለ? ጠንካራ አሪፍ አሰልጣኝ መሆናቸውን የሚያሳይ ነው። በብሬንትፎርድ የፕሪሚየር ሊግ ደረጃቸውን ስንመለከት በመጀመሪያ ዓመት አስራ ሶስተኛን ያጠናቀቁት በጣም አስገራሚ ነበረ። ከታች መተው ያን ያደረጉት ቀጥሎ ዘጠነኛ ቀጥሎ አስራ ስድስተኛ ባለፈው የውድድር ዓመት ደግሞ አስረኛ ደረጃን ይዘው አጠናቀዋል። ትልልቅ ክለቦችን ሁሉ አሸንፈዋል። የማንቸስተር ዩናይትድን ያሸንፉበትን ኦልትራፎርድ ሊያሸንፉበት በታሪካቸው የሚያስታውሱት ይመስለኛል። አምና ኢቫንቶኔን አጥተዋል፣ ወደ ሳውዲ ሸኝተዋል። ትልቁ አጥቂያቸው ነበረ ከ20 በላይ ጎል ያስቆጠረ። ግን ደግሞ ዊሳን አምጥተው ከብሪያን ኤምቦሞ ጋር ጠንካራ ፊት መስመር መመስረት ችለዋል። አሁን ትኩረታቸው በቶተናም ብሪያን ኤምቦሞን የብሬንትፎርድ ያሰለጠኑትን ተጫዋች ወደ ቶተናም መውሰድ ነው። ማንችስተር ዩናይትድ ነው የተሻለ እድል ያለው፣ ግን ቶተናም እንደሚፈልገው እየተነገረ ነው። ሴሜኞንም በተመሳሳይ ከቦርማውዝ መውሰድ ይፈልጋሉ። ይህም ተጫዋች በማንችስተር ዩናይትድ ይፈልጋል። እሳቸው ትዕግስት በእግር ኳስ በጣም ወሳኝ ነው ይላሉ። የገቡበት ክለብ ደግሞ ትግስት የሌለው ቡድን ነው። እና ይህንን እንዴት ይወጡታል በሚል ይጠበቃል። በሀይ ላይን ሲጫወት ነበረ። ቶተናም በአንጅ ፖስተኮግሉ ስር ጥንቃቄ እንደሚያክሉበት በጣም ግልጽ ነው። ቡድናቸው ለሙከራ ወደ ጎል እንዲጠጋ የሚፈልጉ አሰልጣኝ ናቸው። ብዙ ሙከራ ከቦክስ ውጭ አያደርግም። በፕሪሚየር ሊጉ 23 በመቶ ነው ሙከራዎችን ከቦክስ ውጭ ያደረገው ቡድን ናቸው። ባለፈው የውድድር ዓመት ቶትናም 28 በመቶ ሙከራ አድርጓል። ስለዚህ ይቀንሱታል ተብሎ ይጠበቃል። ማንቸስተር ዩናይትድ 36 በመቶ፣ ወልቭስ 38፣ ኢፕስዊች ታውን 39 በመቶ፣ እነዚህ ናቸው ከፍተኛውን ሙከራ ከቦክስ ውጭ ያደረጉት። አንዳንድ አሰልጣኞች አንድ ቡድን ከቦክስ ውጭ የሚሞክር ከሆነ ደካማ ነው ብለው ያስባሉ። ወደ ተቃራኒ ግብ ክልል ሊበልጥ መቅረብ አይችልም፣ አማራጭ የለውም ብለው የሚያስቡ አሉ። እንደ አንድ አማራጭ ነው መታየት ያለበት እንጂ የቡድኑ ዋነኛ ማጥቂያ ወይም ደግሞ ከዋነኛ የማጥቂያ መሳሪያዎች አንደኛው መሆን የለበትም ብለው የሚያስቡ አሉ። ለማንኛውም ቶትናም ሰማኒያ ስምንት በመቶ ከቦክስ ውጭ የሚሞክር የነበረውን ቡድን ያን እንደሚያሻሽሉት ይጠበቃል። የአየር ላይ ኳስ ላይ በጣም አሪፍ ናቸው ካላቸው ስብስብ አንጻር ነው ቡድን የሚገነቡት ይጠበቃል። በእርግጥ ግን ደግሞ እዚህ ላይ አሪፍ ቡድን አስቀድሞ ሰርተው አሳይተዋል። ፋውል ብዙ የማይሰራ ቡድን ነው የሚሰሩት ምክንያቱም ከቆመ ኳስ ጥቂት ጎሎች ከተቆጠሩባቸው ቡድኖች መካከል አንደኛው ነው። ለዚህ አንደኛው ምክንያት ብዙ ፋውል አይሰራም። ብዙ ፋውል አይሰራ ስለዚህ ኳስ ብዙ አይቆም ማለት አይቆም ማለት ነው። ተጋጣሚ ቡድን ከቆመ ኳስ እድል አያገኝም። በዛ ላይ ደግሞ ወደ ማዕዘን ምት ኳስ እንዳይወጣ በጣም ይጠነቀቃል። እንደዚህ አይነት ነገሮችን ያደርጋል እና ማንቸስተር ሲቲ ብቻ ነው ጥቂት ፋውል ከብሬንትፎርድ በላይ የሰራው በታች ነው የሚባለው። ጥቂት ፋውል የሰራው ማንቸስተር ሲቲ ብቻ ነው። ከዛ በኋላ የሚመጣው ብሬንትፎርድ ነው። ስለዚህ በቶተናምም እንደዚህ አይነት ቡድን ሊገነቡ የሚችሉበት እድል ይኖራል። ከአንድ ተጫዋች ኮከብ ይዞ በዛ ላይ ቡድን ከመገንባት ይልቅ እንደ ቡድን መጫወትንም የሚመርጡ ናቸው። ለዚህም ነው ቶተናም ግለሰብንም ማሳደግ የሚችሉ ስብስብንም ማሳደግ የሚችሉ አሰልጣኝ ናቸው ብሎ የገለጻቸው። በጣም አሪፉ ነገራቸው ከደጋፊ ጋር ጥሩ የሆነ ግንኙነት መመስረት ይችላሉ። አንድ ደግሞ የ24 ሰዓት ሕግ የሚባላላቸው ቡድናቸው ካሸነፈ በኋላ በ24 ሰዓት ውስጥ ተጫዋቾች ከዛ ስሜት መውጣት በ24 ሰዓት ውስጥ ከዛ ስሜት መውጣት አለባቸው፣ ለቀጣይ ጨዋታ ዝግጁ መሆን አለባቸውን። አሪፍ ይመስለኛል። ወደ ቪክተር ጊዮኬሪሽ ጉዳይ እናምራ። አርሰናል ትናንትና ለስፖርቲንግ ሊዝበን ጥያቄ አቅርቧል። የመጀመሪያ ጥያቄ 46.8 ሚሊዮን ፓውንድ መነሻ፣ 55.3 ሚሊዮን ፓውንድ መዳረሻ ገንዘብን ያቀረበው ብለዋል ስካይ ስፖርት እንደ ስታንዳርድ መረጃ ከሆነ ደግሞ ስታንዳርድ ነው ይህን መረጃ ያቀረበው። ስካይ ስፖርት ደግሞ 51 ሚሊዮን ፓውንድ ነው ያቀረበው የሚል መረጃ ይዞ ወጥቷል። ከትናንት በስቲያ የስፖርቲንግ ፕሬዚዳንት ቫራንዳስ 59 ሚሊዮን ፓውንድ እንኳን የተረጋገጠ እንዳልሆነ ተናግረዋል። መልቀቂያ ሂሳቡ ወይም ውል ማፍረሻውን መቶ ሚሊዮን ዩሮ አንጠይቅም። ወደ 82 ሚሊዮን ፓውንድ አካባቢ ማለት ነው፣ እስከ 85 ሚሊዮን ፓውንድ አካባቢ ያንን አንጠይቅም ግን ደግሞ 59 ሚሊዮን ፓውንድ ነው ብለን ቃልም አልገባን ድርድር ነው የሚደረገው ብለዋል። ስለዚህ ከ59 ሚሊዮን ፓውንድ በላይ ራሱ እንደሚፈልጉ ይጠበቃል። ጥያቄውን ውድቅ ማድረጉም የሚጠበቅ ነበረ። ከዛ በላይ ገንዘብ ስለሚፈልግ ክለቡ ሁለተኛ ጥያቄ ይዞ አርሰናል ይሄዳሉ የሚጠበቅ ጉዳይ ነው። ተጫዋቹ ግን በመቶ ሁለት ጨዋታዎች ለስፖርቲንግ ሊዝበን ዘጠና ሰባት ጎሎችን አስቆጥሯል። ከሀያ በላይ ጎል የሆኑ ኳሶችን አመቻችቶ አቀብሏል። ከስፖርቲንግ ሊዝበን ጋር በዚህ ክረምት መለያየት ይፈልጋል። በተለይም ደግሞ የአውሮፓ ቻምፒየንስ ሊግ እድል ወዳለው ክለብ ነው ማምራት የሚፈልገው። አርሰናል ያንን እድል የሚሰጠው ክለብ ነው። ባለፉት አመታት በቻምፒየንስ ሊጉ ጠንካራ ተፎካካሪ መሆን ችሏል። በተጠናቀቀ ውድድር አመት እስከ ግማሽ ፍጻሜ ተጉዞ በሻምፒዮኑ በፓሪስ አንጀርማ ነው በግማሽ ፍጻሜ የተሸነፈው ና ቀጣይ አመትም በቻምፒየንስ ሊጉም በፕሪሚየር ሊጉም ተፎካካሪ እንደሚሆን የሚጠበቅ ክለብ ስለሆነ የቀረበው አጥቂ ነው ለዋንጫ እየተባለ ነው። አማካኝ ስፍራ ላይ ዙቢሜንዲን በጣም ጠንካራ ተጫዋች ለማስፈረም ተቃርቧል። የመስመር አጥቂም ለማስፈረም ጥረት እያደረገ ያለ ቡድን ነው እና ጠንካራ ተፈካሪ እንደሚሆን ስለሚጠበቅ፣ ይህ ተጫዋች ደግሞ እድሜው ሀያ ሰባት ነው። ሌላ እድል ለማግኘት ብዙ እድሜ ወይም የሚጠብቅ አይደለም። ሀያ ሁለት ሀያ ሶስት አመት እድሜው ቢሆን ወደ ሌሎች ክለቦችም አምርቶ ለቀጣይ አመታት በቻምፒየንስ ሊግ የመጫወት እድል አለኝ ብሎ ሊያስብ ይችላል። ግን አሁን ሀያ ሰባት አመቱ ስለሆነ እና ቆይቶ ስለሆነ ብቃቱን ማሳየት የቻለው እነዚህ ሁለት አመታት ናቸው። በስፖርቲንግ ሊዝበን ያሳልፋቸው በትልቅ ደረጃ የተጫወተበትና በዚህ ምክንያት አርሰናልን ምርጫው አድርገዋል። ግን ደግሞ ወደ ማንቸስተር ዩናይትድ ቢያመራም ችግር የለበትም። ቀዳሚ ምርጫው ነው እንጂ አርሰናል ማንቸስተር ዩናይትድንም የመቀላቀል ፍላጎት አለው፣ ያ ማይሳካ ከሆነ በስፖርቲንግ ሊዝበን ግን ቀጣይ የውድድር አመት መቆየት አይፈልግም እና አስተያየት ሲሰጡ ቀጥታ ጊዮኬሬሽን የተመለከተ እንደሆነ ግልጽ ነው። ምክንያቱም ማመፅ ጀምሯል፣ አሁን ከክለቡ ለመውጣት በዚህ ምክንያት ትናንትና እሱም አስተያየቱ ሰጥቷል። ብዙ የተባለ ነው፣ አብዛኛው ሀሰት ነው፣ ትክክለኛ ሰዓት ላይ እናገራለሁ ብሏል። ምን ሊናገር እንደሚችል መጠበቅ ይኖርብናል። ወኪሎቹ ተነጋግረናል። ባለፈው የውድድር ዓመት በስፖርቲንግ ሊዝበን ሲቆይ 59 ሚሊዮን ፓውንድ የሚያመጣ ክለብ ካለ ለመልቀቅ፣ ተጫዋቹ ፍላጎት ካለው ወደ ክለቡ የመጓዝ ፍላጎት ካለው ለመልቀቅ ተግባብተዋል እና እንደዚህ አይነት መታመን ሊኖራቸው ይገባል። አስቀድሞ የሰጡትን ቃል ሊጠብቁ ይገባል የሚል አቋም አለው። በዚህ ደረጃ ነው ሁለቱ የሚገኙት፣ ጊዮኬሬሽ ና ስፖርቲንግ ሊዝበን ማንችስተር ዩናይትድ ይዞ የሚሄደው ጥያቄ ይጠበቃል። ሌሎችም ክለቦች በዚህ ዝውውር ውስጥ አሉ፣ ዩቬንቱስ ሮማን የመሳሰሉ ክለቦች። ማንችስተር ዩናይትድ የኢኪቲኬን ዝውውር በድጋሚ ተቀላቅሏል። መጀመሪያ በዚህ ተጫዋች ዝውውር ውስጥ አለ ሲባል ነበረ። ከዛ በኋላ ወደ ቪክተር ጊዮኬሬሽ አዞረ ፊቱን። አሁን ደግሞ በድጋሚ ኪቲኬን ከአይንትራክት ፍራንክፈርት ለማስፈረም የሚደረገውን ጥረት ተቀላቅሏል። በእርግጥ ፍራንክፈርት 85 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር የሚፈልገው ና ክለቦች ይህንን ገንዘብ የሚከፍሉ አይመስለኝም። በጣም ከፍተኛ ገንዘብ ነው። በዋናነት አንድ አመት ነው የተጫወተው በትልቅ ደረጃ። የፈረንሳይ ከ21 አመት በታች ብሔራዊ ቡድን ተጫዋች ነው። ለዋናው ብሔራዊ ቡድን አልተጫወተም። አንድ ጊዜ የተመረጠ ይመስለኛል ግን የመጫወት እድል አላገኝም ከሀያ አንድ አመት በታች ነው ብሔራዊ ቡድን ሲጫወት የነበረው አንድ አመት ነው የተጫወተው ግን ያለፈው ውድድር አመት በጣም አስደናቂ ነው ከ ከሀያ በላይ ጎል አስቆጥሯል ለሀያ ወይ አስራ ዘጠኝ ጎል የሆነ ኳስ አመቻችቶ ማቀበል ችሏል እና በዚህ ምክንያት ክለቦች እየፈለጉት ነው ቶተናም ፈላጊ ነው ሌሎችም ክለቦች አሉ ከእንግሊዝ ውጭ ያሉ ክለቦች ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ሆኗል እስካይ ጀርመኒ የመጀመሪያውን ንግግር አድርጓል ብሏል የመጀመሪያ ንግግር ካደረገ ያለውን ጽኑ ፍላጎት የሚያሳይ ነው። በቀጣይ እርምጃ ለመሄድ ክለቡ ስለ ተጫዋቹ መረጃዎችን ይሰጣቸዋል። ከዛ በኋላ ይህንን ያክል ገንዘብ ብለው ያቀርባሉ። ከዛና አይንትራክት ፍራንክፈርት የሚመልሰው ነው የሚጠበቀው፣ ና የመጀመሪያውን ሙከራ አድርጓል ማለት ነው። ማንቸስተር ዩናይትድ ቴዎ ሄርናንዴዝን በተመለከተ ሚላን ና አትሌቲኮ ማድሪድ ሳይስማሙ ቀርተዋል የሚል መረጃ ወጥቷል። አስቀድሞ መስማማታቸውን የሚገልጹ መረጃዎች ነበረ ሲወጡ የነበሩት ግን ለሚከፈለው ገንዘብ በሚከፈለው ገንዘብ ላይ አልተስማሙም። ኤሲ ሚላን 21.2 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ማግኘት ይፈልጋል። አትሌቲ ደግሞ 17 ሚሊዮን ፓውንድ ነው ያቀረበው ና ዝውውሩ ቆሟል የሚል መረጃ ወጥቷል። ይህንን ተጫዋች ማስፈረም የሚችል ከሆነ በጣም አሪፍ ተከላካይ ያገኛል። በጣም ብልጥ ተጫዋች ነው። አትሌቲኮ ማድሪድም አስቀድመም ነበረ። ከዛ በኋላ ነው ወደ ሪያል ማድሪድ ሄዶ ከእንደገና ሪያል ማድሪድ ሳይሳካለት ቀረና ወደ ኤሲ ሚላን ሄደው ከኤሲ ሚላን ጋር ሻምፒዮን መሆን ችሏል። የጣሊያን ሴሪያ ጥሩ የውድድር አመት አሳልፏል። ግን ከዚህ የውድድር አመት በላይ የሚቆይ አይመስለኝም። በአውሮፓ የመቆየት ፍላጎት አለው። ለዚህም ነው ከአል ሂላል የመጣለትን እጅግ በጣም ግዙፍ የሚባል ሳምንታዊ ደሞዝ ገፍቶ በአውሮፓ እቆያለሁ ያለው። በመጨረሻም ዳርዊን ኑኒዝን በተመለከተ ሊቨርፑል ይህ ተጫዋች ከዚህ በላይ በክለቡ እንደማይቆይ አሁን ያረጋገጠ ይመስላል። ስታንዳርድም ሌሎቹ መረጃ ምንጮች ይህንን ይዘው ወጥተዋል። ግን ደግሞ ሀምሳ ዘጠኝ ሚሊዮን ፓውንድ ነው ከዚህ ተጫዋች ዝውውር የሚፈልገው። ኦሲሜንን ማስፈረም ይፈልጋል። ኦሲሜን ደግሞ እስከ ስልሳ ስልሳ አምስት ሚሊዮን ፓውንድ ነው ከናፖሊ እየጠየቀ የሚገኘው ቢያንስ ያንን ገንዘብ ማግኘት አለበት። ከአምና እንደምታስታውሰው ከሳውዲ እስከ 59 ሚሊዮን ፓውንድ ድረስ ለሊቨርፑል ጥያቄ መጥቶለት ነው ውድቅ ያደረገው። ተጫዋቹም ወደዛ መሄድ ፍላጎት አልነበረውም። ያንን ስታንዳርድን ያስቀምጠው ሊቨርፑል ያኔ 59 ሚሊዮን ፓውንድ ቀርቧል። ስለዚህ 59 ሚሊዮን ፓውንድ ነው አሁን የሚፈልገው ከ25 ሚሊዮን ፓውንድ ድረስ ይከስራል ማለት ነው። ይህን ተጫዋች ካስፈረመበት ከቤኒፊካ ሲያስፈርም ግን ሀምሳ ዘጠኝ ሚሊዮን ፓውንድም ከፍሎ የሚወስድ ክለብ ካለ በጣም አሪፍ ይመስለኛል። ሌሎች ዝውውሮች ላይ ይሳተፋል። ቬርትዘን ዝውውር አጠናቋል። ፍሪም ፖንግን አስፈርመዋል። ኪርኪዝን እንደሚያስፈርም ይጠበቃል። ና ሌላ አንድ አጥቂ የሚያስፈርም ከሆነ በድጋሚ የእንግሊዝ ፕሪምየር ሊግ ዋንጫን ለመውሰድ ትልቅ እድል ይኖረዋል።